ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ፣ ክብራትና ክብራን የሣድስ ቤተሰቦቼ፣ እንግዲህ ዛሬም አሁንም እንደተለመደው በጣም የሚገርም መረጃ ይዤላችኋለው። በጣም ከባድ ነው፣ ምክንያቱም በሀገራችንም እንዲያን ነገር ሊከሰት ይችላል። በአሜሪካም በአውሮፓም ባለንበት ቦታ ይሰውረን ነው፣ ይሰውረን ብለን ነው ማለት ያለብን። በጣም ከባድ ነገር ነው ዛሬ የሰማነው። በማያንማር እንግዲህ ከፍተኛ የሆነ የመሬት መናወጥ ብዙ ሰዎችን ገድሏል። ውድ ቤተሰቦቼ። እሱ ብቻ አይደለም፣ በማያንማር ብቻ አይደለም። ይሄ መሬት መናወጥ ትሪመሩ በታይላንድም እንደዚህ ጉዳት አምጥቷል። በቻይና ተሰምቷል። በህንድ በነ ፓኪስታን በባንግላዴሽ አካባቢ የዚህ መሬት መናወጥ ትሪመሩ ተሰምቷል። በባንግላ በዚሁ በማያንማር ግን በደካማዋ ሀገር በማያንማር ግን ብዙ ውድመት እንዳመጣ ሰምተናል ውድ ቤተሰቦቼ። ይሰውረን ነው የሚባለው። ያለንበትን ዘመን ልንረዳው ይገባናል። ያለንበትን ዘመን ልናውቀው ይገባናል። በጣም ብዙ ሰው ያለበትን ዘመን ለማወቅ ፈቃደኛ አይደለም። ውድ ቤተሰቦች ውጭ ይሄ ነገር ምን ያህል ዋጋ ሊያስከፍለን እንደሚችል ልናውቅ ይገባናል። በዛሬው ፕሮግራሜ ላይ በዘመኑ ፍጻሜ ከሚሰሙ በጣም ጨካኝ ሁኔታዎች መካከል አንዱ የዚህ መሬት መናወጥ ነገር ሊሆን እንደሚችል ታያላችሁ። ከባድ ዜና ነው። በጣም ብዙ ሰዎችን ገድለዋል። ብዙ ሰዎች ቆስለዋል ግን ከጀርባ ያለውን ነገር በደንብ አርገን እንመለከታለን። የዓለማችን የእግዚአብሔር የቁጣ ዘመን ላይ ስላለን ያንን እናስተውላለን። ውድ ቤተሰቦቼ አንዱ መረጃዬ ይሄ ነው። ሌላኛው መረጃዬ ደግሞ በእንግሊዝ ሰማይ ላይ የታየ በጣም የሚገርም የብርሃን አስደንጋጭ ብርሃን አለ። ሰሞኑን የታየ ማለት ነው። ድንጋጤ ፈጥሯል። ነገሩ ግን ምንድን ነው የሚለውን በቀጣይ የዚህ ጉዳይ ስጋት አለ የሚገርማችሁ ማለት ነው በተነገረው ነገር መሰረት ስናየው ቀጣይ ጉዳት ስጋት አለማችን ላይ ይዞ የሚመጣ ነገር ከቅርብ ጊዜ ወዲህ በሰማይ ላይ የሚብለጨልጩ የሚያበሩ በጣም ክፉ ክፉ ነገሮች እየታዩ ነው ያሉት። የዚህ ጉዳይ የሰው ልጅ የመጨረሻው ራሱን ሊያጠፋ የተዘጋጀበት ጊዜ መሆኑን የሚያሳይ ነው። ይህንን በተመለከተ በዚህ መረጃ ላይ አካፍላችኋለሁ። ያለነው በዘመን ፍጻሜ ውስጥ እና የዘመን ፍጻሜ ወሬዎችን በምናወራባቸው ነገሮች መካከል አንድ ወንድማችን የሳድስ ቤተሰብ ነው። ፕሮቴስታንት እምነት ተከታይ ነው። ጀርመን ሀገር ነው የሚኖረው። ብዙ ጊዜ ይደውልልናል፣ አስተያየት ይሰጠናል፣ መረጃ ያቀብለናል። እንደዚህ ነው የሚያግዘን። ወንድማችን ዳዊት የሚባል ወንድማችን የሣድስ ቤተሰብ ነው ይሄ ወንድማችን በህልም በተደጋጋሚ የማያቸውን ነገሮች በሚል በቻናሌ ላይ አካፍላለሁ። ከነሱ መካከል ይህንን እባካችሁን በተለይ አውሮፓ ለሚገኙ ልክ ያው በተመሳሳይ እምነት ውስጥ ላሉ ወይም ደግሞ አስተሳሰቡን ለሚካፈሉ ሰዎች ይህንን መልእክት አስተላልፉልኝ ስለ እግዚአብሔር ብሎ ጠይቆናል። ይህን ቀጣይ የዘመን ፍጻሜ የማስጠንቀቂያ ደውል ሁሉም የሣድስ ቤተሰቦች እንግዲህ ከኦርቶዶክሳውያን ከካቶሊካውያን፣ ከሙስሊሞች፣ ከፕሮቴስታንት እምነት ተከታዮች ሁሉም ሰው ይሰማናል። ስለዚህ የሁሉም ሚዲያ ነው። በዚህም የተነሳ እባካችሁን ይህን ሀሳቤን አካፍሉልኝ በሚል ጠቁሞናል። ስለዚህ ይህንን መረጃ እስቲ በመጠኑ የ30 ሰከንድ መረጃ ናት። እሷን ሰምተን ማስጠንቀቂያ ነው፣ በተለይ አውሮፓ ለሚኖሩ ኢትዮጵያውያን የተላለፈ ታላቅ ማስጠንቀቂያ ነው። ይህንን ነገር በአንድ 30 ሰከንድ ውስጥ ሰምተን ተመልሰን እንገናኝ። ወደ መረጃዬ ወስዳችኋለሁ። አብራችሁን ቆዩ። እንደገናም ወንድማችን ዳዊትም ቻናል አለው። ምናልባት ቻናሉን እዚሁ በላከልን መልእክት ላይ ካለም እዛ ላይ ገብታችሁ ሰብስክራይብ እያረጋችሁ እንድትከታተሉት ይጋብዛችኋል መልእክቱ። ሰምተን ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በኤሮፓ አቆጣጠር ኖቬምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ ግን ምን ያህል እንደሚቆይ ባናቅም ግን እግዚአብሔር አምላኬን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩ ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ፣ በሰላምና በሰዓቱ ወደ ሀገር ቤት እንድትመለሱ፣ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታደርጉ ዘንድ በጌታ ፍቅር ትጠይቃላችሁ። እንግዲህ ውድ ቤተሰቦቼ እየሰማን ያለነው ነገር አለማችን ላይ በጣም የሚከብድ ነው። እንግዲህ አሁን ማያንማር ላይ የሰማነው ነገር ተመልክቶ በዚህ ባለንበት በሁለት ሺዎች ውስጥ በጣም ከባድ ከባድ ሞት ሞትና ውድመት ካስከተሉ መሬት መናወጦች አንዱ ሆኖ ተመዝግቧል። ሰባት ነጥብ ሰባት በሬክተር የተለካ የመሬት መናወጥ በማያንማር ተሰምቷል። የዚህ ትሪመር በታይላንድ ሁሉ ጉዳት አምጥቷል ማለት ነው። የማያንማር ወታደራዊ መንግስት እንደሚታወቀው በጣም ብዙ ሀገሪቱን የሚያስጨንቅ ነው። አሁን ባለበት ሁኔታ እንግዲህ ሀገሪቱ ብዙ ችግር ውስጥ የገባች ሀገር ናት። ማያንማር አሁን ባለበት ስቴት ኦፍ ኢመርጀንሲ ወይም ደግሞ የአደጋ ጊዜ አዋጅ ለሀገሪቱ ይህ ወታደራዊ መንግስት አውጀዋል ማለት ነው። ከአቅም በላይ ነው ጉዳዩ። እንግዲህ ሰባት ነጥብ ሰባት ብሬክተር የተለካ የመጀመሪያ የተናወጠ ነው። ቀጥሎም ስድስት ነጥብ አራት ብሬክተር መካከለኛውን የማያንማርን በጣም ብዙ ቦታዎችን አውድመዋል። ብዙ ሞቶች ተመዝግበዋል። ላርጅ ስኬል ኦፍ ዲስትራክሽን ብዙ ውድመት በማያንማርና በታይላንድ ነው የታየው። ታይላንድ እንደምታውቁት የግልሙትና ምድርናት በጣም ብዙ የዓለማችን የሰዶማዊነት ግልሙትና የምትታጠብ ምድርናት። እግዚአብሔር ለዚህ አካባቢ ላይ ከባድ ማስጠንቀቂያ የሰጠ ነው። በዘመኑ ፍጻሜ በየስፍራው መሬት መናወጥ ሊሆን ግድ እንደሚሆን በየጊዜው የሚሰማውን ነገር ማስጠንቀቂያው ለማያንማር ብቻ ሳይሆን ውድ ቤተሰቦቼ ለእኛ ለኢትዮጵያውያንም መሆኑን እንደ ማዳት ረሱት ያስፈልጋል የማያንማር ኦቶሪቲስ እንግዲህ በስድስት የሀገሪቱ ክልሎች ላይ በጣም ብዙ እነዚህ ታልቅ ስትራክቸሮች ቋሚ ምሰሶዎች ኮላፕስ አድርገዋል፣ ተደምስሰዋል። ብዙ ሞቶች ተመዝግበዋል፣ ብዙ ሰዎች ቆስለዋል። ከ144 በላይ ሰዎች እስካሁን ድረስ መሞታቸው ተመዝግበዋል። 732 ሰዎች ተጎድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ዋናው ጀኔራል አንቶኒ ጉተሬሽ ከፍተኛ ሐዘናቸውን ለማያንማር ገልጸዋል። ሲናገሩም አውርቲም ኢዝ ኢን ማያንማር ኦልሬዲ ኢን ኮንታክት ኢን ኦርደር ቱ ፉሊ ሞቢላይዝ አወር ሪሶርስ በሚል ገልጸውታል። ሪሶርሳችንም ሙሉ በሙሉ ማያንማርን ለማገዝ አንቀሳቅሰናል በሚል ገልጸውታል። በሌሎችም ኢምፓክትድ በሆኑት በታይላንድም፣ በቻይናም በሌሎችም ጉዳት ለደረሰባቸው ቦታዎች ሁሉ ከልብ የተሰማንን ሐዘን እንገልጻለን በሚል አንቶኒ ጉተሬጅ ጨምረዋል። አክለውም ሲናገሩ ዘ ዊከስት ካንትሪ ብለው ገልጸዋታል። የደከመችዋ ሀገር ማያንማር የበለጠው ጉዳት ደርሶባታል። ኤፒሴንተሩ አሷናት። ዲዛስትሩ በጣም ብዙ ነው በሚል እማኝነታቸውን ገልጸዋል። እንግዲህ በማያንማር የሆነው ነገር ዛሬ ነው፣ ከቀትር አካባቢ በኛ ማለት ነው ሰባት ነጥብ ሰባት በሬክተር የተነቃነቀ የመሬት መናወጥ እንግዲህ ዋነኛዋ የሰሜን ምዕራብ ከተማ ሳጋይንግ የምትባል ሲቲ ያለች። በዛ ሳጋይንግ በምትባሏ ከተማ 16 ኪሎ ሜትር ርቀት ላይ ወደ ታች መሬት ጥልቀት 10 ኪሎ ሜትር ወይም 6 ማይል ሲያክል ነው መሬት መናወጡ የተከሰተው። እንግዲህ ከዛ ከ77 በኋላ 6 ነጥብ አራት ነው በሬክተር የተከታከነው። ይሰውረን ውድ ቤተሰቦች፣ የሚባለው ይሰውረን እግዚአብሔር ይጠብቀን ነው የሚባለው ምክንያቱም ከባድ ነገር ነው። ይሄ አይነት ጉዳት በሀገራችን፣ በአሜሪካ፣ በተለያዩ ቦታዎች ላይ ቢከሰት ብለን ማሰብ አለብን። እንግዲህ ማንዳሌ የምትባል 1.5 ሚሊዮን ህዝብ የሚኖርባት ትልቅ ከተማ አለች። የሀገሪቱ ሁለተኛዋ ግዙፍ ከተማ ናት። በዛም አካባቢ ላይ ኤፒሴንተሩ ነበረ። የጉዳቱ ዋነኛ ማዕከል ቦታ ሆኖ አልፏል። አሁንም ጉዳት ሊከሰት ይችላል። በኋላም ምን ይከሰት ምን የሚታወቅ ነገር የለም። ውድ ቤተሰቦች የሀገሪቱ ዋነኛ እንግዲህ በጣም ትልቅ ሙዚየም አለ ናይፒያዳው የሚባል ያም ሙዚየም ላይ ጉዳት እንደደረሰ ተነግሯል ጋዜጠኞች ሲናገሩ ሰደንሊ ቢልዲንግ ስታርት ሙቪንግ ቨሪ ሄቪሊ ፍሮም ሳይድ ቱ ሳይድ ቢልዲንጉ አንድ በመካከለኛው ከተማ ላይ ያለ አንድ ረጅም ፎቅ ሲዋጅቅ ተመለከት ነው አሉ በሰላሳ ሰከንድ እስከ አንድ ደቂቃ ባልሞላ ጊዜ ወደ አፈርነት ነው የተቀየረው ይሄው ቢልዲንግ ማለት ነው በጣም የሚያሳዝን ነገር ነው የተከሰተው በማያንማር ይሰውረን ነው ውድ ቤተሰቦቼ ይሰውረን ማለት በጣም ጥሩ ነው እግዚአብሔርን ጤና አድርጎን ስላኖረን ማመስገን እጅግ በጣም ወሳኝ ነው። ይሄው እንግዲህ የመሬት መናወጥ ታይላንድ ላይም ተከስቷል። ወደ ቤተሰቦቼ ታይላንድ ባንኮክ እንደምታቋት ለሕክምና ማዕከልነትን ብታገለግል የግልሙትና ምድር እንደሆነች ታይላንድ ትታወቃለች። ግብረሰዶማዊነት የተበተነባት በጣም በጣም ዘግናኝ አገር እንደሆነች ይታወቃል። ዘንዶ በማሐፀናቸው ውስጥ እየከተቱ የዘንዶ መንፈስ የሚያመልኩ ሕዝቦች ናቸው። እግዚአብሔር መቆጣቱን ንግግር አድርጎ ማስጠንቀቂያ ሰጥተዋል። ስለዚህም ለዚህ የሚሆነውን ጉዳት ደርሷል። በሀገሪቱ ውስጥም በታይላንድ ውስጥ 30 ርዝመት ያለው ወይም 30 ስቶሪ ቢልዲንግ ወይም 30 ፎቅ ቢልዲንግ በአንድ የተደረመሰው ኮላፕስ ያደረገው 8 ሰዎች እንደ እንደሞቱም 43 የአካባቢ ሰራተኞች ትራፕድ ሆነዋል። በዚህ ቦታ ላይ አሁንም ቁፋሩ እየተደረገ ይገኛል። ፖሊስና ሜዲክስ በዚህ ዙሪያ ላይ እየሰሩ ይገኛሉ። እንግዲህ 117 ሰው እጭ የገቡበት አልታወቀም። በዚህም ቦታ ላይ በታይላንድ ስቶክ ኤክስቼንጅ እንዲቆም ሰስፔንድ እንዲሆን ተደርጓል። ዛሬ የአክሲዮን ሽያጭ ገበያ እንዲቀዘቅዝ ወይ እንዲቆም ተደርጓል ማለት ነው። እንግዲህ ይሄን በተመለከተ በጣም ብዙ የትራንስፖርት ሲስተም ተዘግቷል። በታይላንድ ጉዳት ደርሰዋል። ብዙ ነገር የሚያስፈራ ነገር በአካባቢ ላይ አሁንም መሬት መናወጥ እየተጠበቀ ነው። ትራፊክ አብሶሊትሊ ግሪድ ሎክድ ሆኗል። እየተንቀሳቀሰ አይደለም፣ የትራፊክ የመኪና ፍሰት። ትላልቅ ቢልዲንጎች ሸተርድ ሆነዋል፣ ተዘግተዋል። መንቀሳቀስ እንዳይችሉ ስራ እንዲያቆሙ ተደርገዋል። ይህ ጉዳት በቻይናም ተከስቷል፣ ውድ ቤተሰቦቼ። የቻይና ዢንዋ የዜና አገልግሎት ለዚህ የሚሆነው ሪፖርት እንደተናገረው በማያንማር አቅራቢያ ያሉ በተለይ ዩናን የምትባለው የቻይና ግዛት ላይ የመሬት መናወጡ ተሰምቷል። የቻይና ሚዲያዎች በተለያየ መልኩ የሀገሪቱ ሰሜን ምስራቅ አካባቢ ያሉ ከተሞች ላይ ዜና እየዘገቡ ተስተውለዋል። በዩናንም እንደገና ደግሞ ሺቹዋን በምትባለዋን ፕሮቪንስ ወይም ግዛት ላይ በቻይና በተለይ አንዲት ከተማ ልጅ ሩይሊ የምትባል በዛ ላይ ጉዳት፣ ሞት፣ አደጋ እንደተከሰተም ተነግሯል። ማግሺ የምትባልም ከተማ እንደዚሁ ከሩሪል ከሩይሊ ጉዳት እንደደረሰ ተነግሯል። የደረሰውን የሰውም የሞትም አደጋ በተመለከተ እስካሁን ከ144 በላይ ሰዎች አንዳንዶቹ ወደ 150 ያስጠጉታል። 732 በላይ ቁስለኞች እስካሁን ድረስ ለሞት የተቃረቡ ሰዎች ከ1000 በላይ አልጋዎች እንደዚሁ በብዙ መልኩ የሚታወቅ ሆስፒታል አካባቢ ላይ ያሉባቸው ቦታዎች እንደተስተዋሉም ጭምር ከ1000 በላይ አልጋዎች ያሉባቸው ትላልቅ ሆስፒታሎች በብዙ ሰዎች የታጨቁ መሆናቸውን እስካሁን ባለው በሆስፒታሎች ከገቡ በኋላ በላይ መሞታቸው ጭምር ሪፖርቶቹ ይናገራሉ። እንግዲህ ይህም በተመለከተ ሪስኩ የአደጋ ጊዜ አዳኝ ታዳጊ የሚባሉ ሰራተኞች በጣም ብዙ ሰዎችን እየቆፈሩ ከቢልዲንጎች እያወጡ ይገኛሉ። እስካሁን ከተቆፈሩት ቢልዲንጎች ከ በላይ ሰዎች እንደወጡም ጭምር ተነግረዋል። ምን ያህል አደገኛ ነበር ጉዳቱ ምን ያህል አድርሷል ሲባል በማያንማር እንዲሁም በታይላንድ ጭምር ጉዳቶች አስከስቷል ትላልቅ ፎቆች ተረርምሰዋል። በጣም ብዙ ድልድዮች ፈራርሰዋል። በጣም የሚገራርሙ መንገዶች አፈር ክድሜ በልተዋል፣ ተሰነጣጥቀዋልም ጭምር ማለት ነው። እንግዲህ ብዙ ከተሞች በተለይ በትንሹ ትላልቅ አምስት የሚጠጉ ስድስት የሚጠጉ የማያንማር ትላልቅ ከተሞች በጠቅላላ በመሬት መናወጡ ተበታትነዋል። በጣም የሚያሳዝነው ታዋቂ የሚባለው ሙዚየም ናይፔዳው እጅጉን በጣም ጉዳት እንደደረሰበት ተነግሯል። ብዙ የባቡር መንገዶች እንዲሁም ሮድ ብሪጅዝ እንዲሁ ተዘግተዋል፣ ተሰባብረዋል። በጣም የሚያሳዝነው በብዙ ጉዳት ውስጥ ያለች ሀገር ማያንማር እንደዚህ አይነት ጉዳት ሲደርስባት እጆቿን ወደ እግዚአብሔር ልዘረጋ እንዲገባ እግዚአብሔርም ደግሞ በዚች ከተማ አልፎ በዚች ሀገር አልፎ ለዓለም ማስጠንቀቂያ እየሰጠነ ያለው ከፋት ከባድ የሆኑ የመሬት መናወጦች በመጨረሻዎቹ ዘመናት ላይ ምድራችንን ሊመታ እንደሚችል እየተነገሩ ያሉ ነገሮችን ማስጠንቀቂያውን ልናደምጥ ልንሰማ ይገባናል ውድ ቤተሰቦቼ። እንግዲህ ማያንማር ከ2021 ጀምሮ በወታደራዊ መፈንቅለ መንግስት እያስተዳደረ ያለው ወታደራዊ ኃይል የያዛት ሀገር ናት። ብዙ ሲቪል ዋር የእርስ በርስ ጦርነት እንደ ኢትዮጵያ ያሳለፈች ሀገር ናት። እንደሚታወቀው ብዙ ሀገራት ወደዚች ሀገር ሄደዋል። በህንድ፣ በፈረንሳይ፣ በአውሮፓ ዩኒየን ያሉ ሰዎች ሰፖርት እያደረጉ እያገዙ ይገኛሉ። በዚሁ በማያንማር የተከሰተው መሬት መናወጥ ከማያንማር ከታይላንድ አልፎ በህንድ በኢንዶኔዥያ፣ በማሌዥያ በእዛው አካባቢ ባሉ ቦታዎች ላይ እንዲሁም በተለያዩ ቦታዎች ላይ መሰማቱን ጭምር መረጃዎች እያመላከቱ ይገኛሉ። እንግዲህ ክቡራትና ክቡራን ቤተሰቦቼ ልንጸልይ ይገባናል። ለሌሎች ሲነገር ለእኛ እየተነገረ እንደሆነ ልናውቅ ይገባናል። በሌሎች ላይ የሚደርሰው ነገር ለእኛ ከፍተኛ ማስጠንቀቂያ ሊሆን እንደሚገባ ማሳሰብ ይገባሉ ደ ቤተሰቦቼ፣ ወደ ሌላ መረጃ ልለፍላችሁ። በተለይ በተለይ እነዚህ የተነገሩ የዘመን ፍጻሜ መረጃዎችን ወሬዎችን ተመልክቶ የተነገሩ ላሉ ነገሮች በቂ ማስረጃ የሚሆኑ ነገሮችን የምናይባቸው ምልክቶች መካከል አንዱ ከሰሞኑ በእንግሊዝ የታየው በሰማይ ላይ የታየው ሽክርክሪት ብርሃን አስፈሪ ብርሃን ነው። ምንድን ነው ይሄ ጉዳይ የሚለውን ነገር ቀጥዬ ላሳያችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በኤሮፓ አቆጣጠር ኖቨምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ ግን ምን ያህል እንደሚቆይ ባናቅም ግን እግዚአብሔር አምላክ ይህን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩ ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ፣ በሰላምና በሰዓቱ ወደ ሀገር ቤት እንድትመለሱ፣ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታረጉ ዘንድ በጌታ ፍቅር ትጠይቃላችሁ። እንግዲህ ውድ ቤተሰቦቼ በብዙ ሚዲያዎች ላይ ተነግረዋል። ኢምፕሬሲቭ ስፓይራል ኢን ስካይ ካፕቸርድ አክሮስ ኖርዝ ዌስት በሚል ይሄ የምትመለከቱት የብርሃን ሽክርክሪት ታይቷል፣ በእንግሊዝ ሀገር በጣም የሚያስፈራና የሚደንቅ እንደነበረ በአይን ማኝ ላይ የነበሩ ሰዎች ይናገሩት እንደነበረ ሰምተናል። እነዚህን በተመለከተ የዚህ ብርሃን ይኸውና፣ ቅርጹ በጣም የሚገርመው እንደዚህ አይነት ነገር ብዙ ተስተውሎ ስለማያውቅ ሰዎች ድንጋጤ ተሰምቷቸው እንደነበረ ተነግሯል። እንግዲህ ይህንን በተመለከተ ሁሉም ሚዲያዎች በደንብ አድርገው ዘግበውታል። የሚያሳየው ነገር በተመለከተ ይሄ የብዙ የአውሮፓ ከተሞችን ትኩረት ስቦ የቆየው ይሄ ተሽከርካሪ ብርሃን እንግዲህ ምንድን ነው ብለው ሲያጠኑ ከስፔስ ኤክስ ወይም ደግሞ ከኤሎን መስክ የማስወንጨፊያ የወጣው መንኮራኩር የለቀቀው ድንገቴ ወይም አልታውቄ የሚሆን ወይም የማይታወቅ አይነት የብርሃን ሽክርክሪት እንደሆነ በግልጽ ተናግረውታል። የዚህ የብርሃን ባህሪ እንደተነገረው ከሆነ በተለይ ኤሎን መስክ ከለቀቀው በኋላ ይህንን መንኮራኩር ከኋላ የሚለቀው የነበረው ጢስ መሳይ የእሳት ኃይል በዚህ እሽክርክሪት ባህሪ እየሄደ ነበረ በሚል ያሳያሉ። ስለዚህ የብርሃን ነጸብራቅን ተቀብሎ ለእኛ ይህንን አይነት ስፓይራል ለቋል። ነገር ግን ዓለማችን ይህን አይነት ስፓይራል ከዚህ ቀደም ለምን አላሳየችም የሚለው ጥያቄ ግን እየተነሳ ይገኛል። ለምን ድሮ ዓለማችን ይህን ነገር ያላሳየችው ቀድሞ የሚለው ሲነገር ዓለማችን አሁን ባለችበት መልኩ ያለችበት ስጋት ወይም ውድቀቷን የሚያሳይበት ጊዜ ነው፣ የአካባቢ ብክለት፣ የአየር ባህሪ ለውጦች የሚያሳዩት አደገኛ ነገሮች ውጤት እንደሆነ እነዚህ በጠቅላላ ሳይንቲስቶች እያሰፈሩት ይገኛሉ ማለት ነው። እንግዲህ ይህንን ብርሃን ተመልክቶ ግሎ እያረገ እያብረቀረቀ የሄደ የነበረ ብርሃን ነው። ይሄ ብርሃንን በተመለከተ ልክ እዚህ ጋር እንደምታዩት ሰማይ ላይ እንዲሆኑ ስታዩት በጣም ያስፈራል። እየሄደ ሄደ እንደዚህ ሰማይ ላይ በጣም የሚያብረቀርቅ ከባድ የብርሃን ዝርያ እንደነበረ ተነግሯል። ይሄ ብርሃን እንግዲህ ምንድን ነው ሲባል በተለይ ከሮኬት ሮኬት የኤሎን መስክ ሮኬት የለቀቀችው ብርሃን ነው ተብሎ ተነግሯል። ማለትም ፊውሉ፣ ነዳጁ እየተረፈ ሲመጣ ይህንን በሰማይ ላይ እየተለቀቀ በነበረበት ሰዓት ላይ በብሪቴን፣ በአይርላንድ በተለያዩ ቦታዎች ላይ በሰማይ ላይ ይህን ብርሃን እየለቀቀ እንዳሳየ ተነግሯል። የዚህን በተመለከተ እንግዲህ በጣም ከባድ ማሳያ ነው በሚል ተነግሯል። ፋልኮን 9 የሚባለው የኤሎ መስክ ሰሞን ኩራኩር እንደሆነች ነው የተነገረው። ነገር ግን እንዴት ሰማይ ይሄን ያክል ብርሃን ግሎ ሊያረግ ቻለ፣ ሊያብረቀርቅ ቻለ የሚለውን በተመለከተ ሳይንቲስቶች ያላቸው ነገር ሲገልጹ፣ ከፍተኛ የሆነ የከባቢ አየር ብክለት ላይ መሆናችንን ይሄ ብርሃን ነግሮናል፣ አሳብቋል። እንደ ቀላል አይተን የምናልፈው ነገር አይደለም። አስፈሪ ብርሃን ነው በሰማይ ላይ የታየው። ከዚህ ቀደምም እኮ እንደዚህ አይነት ነገር ነበረ። መንኮራኩሮች ሊሄዱ ይችላሉ። ነገር ግን በዚህን ያክል የሮኬት ነዳጁ ፍሮዝ አርጎ ወይም ቀስቅዞ በዚህን አይነት ደረጃ በብርሃን ኬሚካሉን ሲረጭ ማየት በጣም የሚያሳዝን እንደሆነ ይናገራሉ። እንግዲህ ይሄም በተመለከተ የከባቢ አየር ብክለት ላይ ውድቀት ላይ መሆናችንን የሚያሳይ አለማችን በዚህን ያክል ኪሳራ ላይ ያለች ናት፣ በሚል እየተገለጸ ይገኛል ማለት ነው። ሰሞኑ የታየ ብርሃን ምንድነው የሚለውን በተመለከተ በአጭሩ ላሳያችሁ ብዬ ነው። ሁሉ ሚዲያዎች ዘግበውታል። እኛም በበኩላችን ጠቆም አርገን ለማለፍ ያክል ይህ መረጃ አካፍልኳችሁ። ክብራትና ክብራን የሣድስ ቤተሰቦቼ ካለን የዘመኑ ክፋት ውጥረት እንዲሰውረን እግዚአብሔርን የምንጠይቅበት ጊዜ ላይ ነው ያለነው። ልንተጋ ይገባናል ልንጸልይ ይገባናል። እግዚአብሔር ሕያውና መልካም አምላክ ነው። ይራዳናል፣ ያግዘናል። ስላደመጣችሁኝ እግዚአብሔር ያክብርልኝ። ማለት ወዳለው ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በአውሮፓ አቆጣጠር፣ ኖቬምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ፣ ግን ምን ያህል እንደሚቆይ ባናቅም ግን እግዚአብሔር አምላክ ይህን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩት ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ፣ በሰላምና በሰዓቱ ወደ ሀገር ቤት እንድትመለሱ፣ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታደርጉ ዘንድ በጌታ ፍቅር ትጠይቃላችሁ።